እና እንድትተዋወቃት ነው። እሺ አላዛር እባላለሁ። እንደዚህ ነው እንዴ? ተነስተ አላዛር እባላለሁ አ እና ማለት ነገር እኮ ጨረስንና ምን ይሆነ ነው ልጅቷን ደረጃታውን እዚህ ቦታ ላይ አንጨቃጨቃ እሱ ካለችበት ቦታ ወደ አንተ በቃ

አይምሮኝ ከጭንቀት ገዳግዳው እናቴ። በጣም ሰላም ሰላም፣ እንዴት ናችሁ ቤተሰቦች? ያላችሁልኝ ወይ? እግዚአብሔር ይመስገን፣ እኔ ደህና ነኝ። ጾም እንዴት ነው? ሁሉ አሪፍ ነው ወይ? መቼም በዚህ ወቅት ያው ስራ ይበዛባቸዋል አውቃለሁ። እግዚአብሔር ያበርታችሁ፣ ጠንክሮ ላለሁኝ። እንዴት ነው ጤንነታችሁ? ሁሉ ሰላም ነው? ቤተሰቦቻችሁ ሰላም ናቸው? አለን። እግዚአብሔር ይመስገን፣ እኛ ደህና ነን። ያው ዛሬ እንደተለመደው የመጣሁት ባለፈው እንዳጫወትኳችሁ አላዛርን የሆነችን ልጅ አስተዋውቀዋለሁ ብያችሁ ነበረ። ያንን ያልኳችሁን ደግሞ ዛሬ እኔና አላዛር በሰዓቱ ስንነጋገር በጣም ተናዶና ፎቶኖ ነው ከኔ የተለያየ ነው ተጣልተን። ግን ቢጣላኝም ባይጣላኝም ወደ ደም ጠላም ይሄ ነገር ይቀበለኛል። ሳይወድ በግዱ ይተዋወቃታል። ልጅቷን ጠርቻታለሁ፣ እዚህ ትመጣለች እና ልጅቷን ጠርቻታለሁ። ያው እንደነገርኳችሁ ልጅቷ በጣም ታታሪ በጣም ጎበዝ። መቼም ቃለ መጠየቋን ያያችሁ ይመስሉኛል፣ የምታውቋትም ይመስለኛል። ጎበዝ በእውነት እኔ ያየው ኢንተርቪዋን አይቼ በጣም ነው ያሳዘነችኝ። ጎበዝ ታታሪና ጠንካራ ልጅ መሆኗን በእሱን ያየሁት ሲቀጥል ደግሞ እኔን የነገረችኝ እንደ እናት ሆናት ከዚህ ከኢንተርቪው በኋላ ይሆን አላውቅም ግን ለእኔ እሷ እንደ ልጅ የማያት ልጅ አለች ብላ ያስተዋወቀችኝ ለእኔ በጣም የቅርብ ጓደኛዬ ናት፣ በጣም የምንግባባ እሷ ናት ያስተዋወቀችኝ። ደስ ብሎኛል በእሷ ደግሞ እኛዋን ስላገኘኋት በጣም ደስ ብሎኛል። ልጅቷን ጠርቻታለሁ፣ ትመጣለች፣ ታያታላችሁ። ኢንተርቪዋን ስሰማ እንደዚህ ታታሪ እንደዚህ አይነት ጠንካራ ሴት በእውነት ትኖራለች ብዬ አስቤ አላቅም ልጅቷ እኔ በአካል ሳያትና ታሪኳን ራሱ ማመዛዘን ያቃተኝ፣ የእውነት በጣም ጠንካራ ናት፣ በጣም ጎበዝ። ለእኔ እኔ አድናቂዋ ነኝ። በቃ አንደኛ አንደኛ። አምላት ልጅ ናት። ብቻ እግዚአብሔር አበርትቶ አጠንክሮ እዚ አድርሷታል። አዲስ አበባ የገባችበት ምክንያት ያው በትምህርት ነው። በጣም ጎበዝ ናት። እኔ በጣም አድናቂዋ ነኝ። በቃ ይሄ ነው ብዬ መግለጽ አልችልም። ከኢንተርቪዋ በኋላ በጣም ነው የወደድኳት። ለምን ያንን ቻሌንጅ እሷ ብቻ ሳትሆን አላዛር ማሳልፎት ያለፈው ነገር ስለሆነ እኔ በጣም ወድጄዋለሁ። በቃ በጣም አድናቂዋ ነኝ፣ ጎበዝ ናት። እናንተም ያላያችሁትም ካላችሁ ልጅቷን ከተዋወቃችኋት በኋላ ኢንተርቪዋን ገብታችሁ ማየት ትችላላችሁ። ያለችበት ነገር ያለፈችበት ነገር ምን እንደሆነ ሁላ በእውነት ማሚ ምን አይታ ነው ስለሷ ምናምን ልትሉ ትችላላችሁ፣ ግን ገብታችሁ ስታዩት ትረዳላችሁ። እኔ በጣም ነው ያደነኳት። እግዚአብሔር ይመስገን በእውነት እዚህ ደርሳ ዛሬ ላይ አዲስ አበባ እኔ እና እሷን ለማገናኘት ያበቃን አምላክ ክብሩን ይሰድላለሁኝ። ትመጣለች፣ ጠርቻታለሁ። እስክትመጣ ድረስ እኔ አንዳንድ ነገር እላችኋለሁ እና ይሄንን ይመስላል። እኔም ደግሞ ደስ ብሎኛል በማውቃት ሴት እሷን ስላገኘዋት በጣም ደስ ብሎኛል። ከአላዛር ጋር ደግሞ የእውነት የሚተጋገዙ አብረው ተጋግዘው ወደፊት የሚሄዱ ይመስለኛል እግዚአብሔር ደግሞ እቺ ሚስጥር እናተ እናንተ ነው ምነግራችሁ ወደፊት ይሄዳሉ ብዬ አስባለሁ ለማንኛውም ጌታ ሁሉን ነገር እውነት ያደርገ የዛሬ ልፋቴን እግዚአብሔር እንዲቆጥርልኝ ጸሎት አደርጋለሁ እዚ ትንሽ ሰዓት ትጠብቃት ትንሽ ሰዓት እንጠብቃት ትመጣለች ብዬ አስባለሁ እንጠብቃት ሰላም። ችግር የለም። እስኪ ቤተሰቦቼን ሰላም በያቸው። በካሜራ ነው ዛሬ በካሜራ ነው። ሰላም፣ ሰላም። የማሚ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እና መቼ የምችል ልጅ አወጣፋባችሁም ታቋታላችሁ ብዬ ነው የማስበው። ያው ኢንተርቪዋንም ያያችሁ ይመስለኛል። ያች ጠንካራ ሴት ያቺ ጎበዝ ያንን ሁሉ ፈተና ያለፈች ሴት ብዬ ያልኳችሁ እሷ ናት። እና ለኔ በጣም አንደኛ ናት። በዚህ ቤት፣ በዚህ አቅሟ ያን ፈተና ማለፏ ለኔ አንደኛ ናት። በቃ አንደኛ፣ በእውነት አንደኛ። በቃ ማለት ኢትዮጵያ ውስጥ ብዙ ሰው ይፈተናል፣ ግን በዚህ ልክ ይሆን እኔ፣ ለራሴ የእውነት የእውነት የእውነት ወበዝነሽ፣ አመሰግናለሁ። በጣም አንቺ በጣም ነው የምወድሽ። በጣም ጥሩ እናት ማለት ለሌሎች እናቶች ምሳሌ የምትሆኝ በቃ እንጃ፣ በጣም ደስ ምት በጣም የምወድሽ እናቴ ነሽ፣ አመሰግናለሁ። ሁሌም ከጎኑ ነሽ እና ያው በቃ እናቶች ይሆናሉ፣ ሁሌም ግን በካሜራ እንደዚህ አይወጡም አይደል? አንቺ ደግሞ በቃ ደፍረሽ በካሜራ ወተሽ ልጅሽን እንዴት ትሪት እንደምታረጊ ምናምን አይቻለሁ እና በጣም ነው የምወድሽ። አመሰግናለሁ፣ ተባረኪ እና ያው ዛሬ የጠራውሽ ምክንያቱን ታውቂያለሽ። መቼም ያው ነግራሻለች አይደለ? እሷም ነግራሻለች። ስለዚህ አላዛርን ላስተዋውቅሽ ነው። ተናን ፈርቻለሁ። እንግዲህ በግድም ቢሆን እሱም ያው እንደዚሁ እንደ አንቺ ፍርሃት ነው የያዘሽ እሱ ደግሞ ካለበት ነገር ከሆነው ነገር አንጻር እምቢ ብሎኛል። ትናንትና ሁላ ተጣልተን የተለያየ ነው እና ዛሬ ግን ወደ ደም ጠላ የሚተዋወቅሻል። እኔ ደግሞ ያው በእናንተ ተስፋ አለኝ መቼም ከጎኑ እንደምትሆኝ አልጠራጠርም ማሚ። መጀመሪያም ስለነገርሽኝ በስልክ አውርተናል። ያው በአካልም አግኝተሽኝ ነበር። ያው ትንሽ ያስፈራል ማለት ካለበት ሁኔታ አንጻር እኔ መጥቼ መታወቂ ምናም ሊደብረው ይችላል አላቅም እንግዲህ ቢደብረው ግን ያው እናቴም ደግሞ በደንብ አስረድታኛለች ያው ከእናንተ ጋር በጣም ጥብቅ ግንኙነት ስላላት እናቴ ግን ስል ወላጅ እናቴ ወላጅ አይደለችም። በኢንተርቪው ከተዋወቅን አይ ቤተሰቦች እንትን እንታይሉ ብዬ ነው ኢንተርቪው ካረኩ በኋላ ያገኘዋት እናቴ ናት ብቻ ከኢንተርቪው ማለት የሕይወት ታሪኬ እና ብርሽ ቻናል ላይ እንትን ብዬ ነበረ፣ እና ከዛ በኋላ ያገኘዋት በጣም በቃ በብዙ ነገር ምደግፈኝ የምሬ ነው። በቃ በጣም ጥሩ እናት ነው ያለችኝ። እና እሷ ደግሞ ስትነግረኝ ችግር የለው ምናምን አልኳት። ያው ወብዬ አንቺንም ስላወኩሽ በጣም ደስ ብሎኛል፣ ሌላም እናት አንቺን ማግኘት የምሬ እኔ ለእናቶች በጣም ቦታ ያለኝ ሰው ነኝ እና የምር አንቺን በማወቄ በጣም ደስ ብሎኛል። እኔም እንዳንቺ አይነት ጠንካራ ሴት፣ ነገሮችን በብልሃት የምትወጣ ጠንካራ ሴት፣ እግዚአብሔርን ሳታማርር ዛሬ ድረስ የደረሰችን ልጅ ስላገኘውኝ በጣም ደስ ብሎኛል። ያስተዋወቀችን ደግሞ በጣም በጣም መልካም ሰው በጣም ጥሩ ሴት ናትና፣ እሷን ባለችበት እግዚአብሔር ይባርካት። አንድ ቀን ደግሞ ወይ ሚዲያ ላይ እናመጣት ይሆናል፣ ፊት ለፊት እናመጣታለን። እቺ እናት ማን ናት ለመዲ ጓደኛ፣ ለእሷ እናት የሆነችው ብሎ ቤተሰብ ጥያቄ እንዳይፈጥርበት አንድ ቀን እናመጣታለን፣ ሚዲያ ላይ ታያታላችሁ። ያው እዚህ ስላልሆነች ነው ስላልሆነች ነው የምትኖረው ውጪ ነው። እና በጣም ጥሩ በጣም መልካም ሴት ናት። እሷም እግዚአብሔር ይባርካት። በዚሁ አጋጣሚ በእውነት በጣም አመሰግናት አለው በጣም አከብራት አለው። ይህም ቪዲዮ ስታይ እግዚአብሔር ያክብር፣ እሽላለሁ ማሚዬ። ይሄ ደግሞ እኔ በጣም ወድሻለሁ። ካየችውታዋለችም ምክንያቱም ያስተዋወቀችኝ እሷ ስለሆነች እና ምን ትያለሽ? እኔ እንጃ ማሚ፣ ትንሽ አስፈራለሁ እና ለመናገር እኔ አላዛርም አውቀው በዩቲዩብ ነው። እንደገና ደግሞ ቲክቶክ ላይ ምናምን አውቀዋለሁና በጣም ደስ የሚል ትሁት፣ የምር ሰዎችን ሲረዳ ምናምን ነው ማውቀውና ብታወቀው ደስ ይለኛል። ግን ደግሞ ካለበት ሁኔታ አንጻር እኔ የሚቀበልኝ አይመስለኝም፣ አላቅም እኔ ግን ያው እናቴን በደንብ ስለሱ ስለነገረች መታወቅ እፈልጋለሁ። ባወቀው ደስ ይለኛል። ማለት እዚህ ከመጣሁ በኋላ ሰዎችን መታወቅ ሰው ለሰው በጣም መድኃኒት ሆነ። አዎ አዎ፣ በደንብ እኔ ብዙ ጊዜ እንደው ማለት በህይወቴ የተረዳሁት በዚህች አጭር ጊዜም ቢሆን ሰው ለሰው መድኃኒቱ ነው የምሬን ነው። ብር አይደለም ወይ ሌላ ነገር አይደለም። ለሰው መድኃኒቱ ሰው ነው። እዚህ እኔ ከመጣ በኋላ ራሱ በብዙ ነገር ሲደግፉኝ የነበሩ ሰዎች ናሉ፣ በሀሳብ በብዙ ነገር እና ሰው ነው መድኃኒቱ። እግዚአብሔር ራሱ መጥቶ አይረዳንም ሰው ነው የሚሰጠን። እና ሰው የምታወቅ በጣም ነው ደስ የሚለኝ ማሚዬ፣ በቃ ደስ ይለኛል። ይህ አገላለጸች ደስ ይላል፣ ምክንያቱም ለሰው ልጅ የሚጠቅመው ሰው ነው። እኔም እኮ ለዛ ነው አላዛርም ብቻውን ትቼው መሄድ ደብሮ ሄዶ ገብቶሻል ራ አያድንሽም። ምንም ቢሆን ምንም እግዚአብሔር ሰውን ተጠቅሞ ነው የሚያድንሽ። በቃ የሆነን ሰው ምክንያት አድርጎ ነው ከብዙ ነገር የሚጠብቅሽ። ሀሳብ የምትከፋፈይው ስራ አብረሽ የምትሰሪው አብረሽ የምታድጊው ከሰው ጋር ነው እንጂ የፈለገ ገንዘብ ቢሞላሽ ማለት ነው ከምንም አያድንሽም። ገንዘብ ከምንም አያድንም። እግዚአብሔር ሰውን ነው እንጂ የሚጠቀመው ገንዘብን አይደለም። ሰውን ተጠቅሞ ግን ከብዙ ነገር ያድንሻል። በዚህ መሀል ደግሞ ከሰው ጋር በፍቅር መኖርን የመሰለ ነገር የለም። ምንም ነገር ይቅር፣ በቃ ምንም ቀርቶ፣ ከሰው ጋር በፍቅር መኖርን የመሰለ ነገር የለም። በዚህ አይነት ነገር ውስጥ ደግሞ የእግዚአብሔር ሀሳብ ይታከልበት፣ እሱ ከኛ ጋር ይሁን። እውነት በጣም ነው የማመሰግነው። በጣም አስተዋይ ልጅ ነሽ፣ እንደዚህ ብለሽ በማሰብሽ እራሱ እኔ በጣም ነው የማደንቅሽ። ሰው ስለሰጠኝ ነው እና በጣም ብዙ ነገር ያሳለፍኩ ሰው ነኝ። በአብዛኛው በኢንተርቪው ስለሚያውቀኝ ማለት ነው እና ሰው ሰቶኝ ነው። የመጀመሪያ ራሱ ኢንተርቪው እንድደረግ ያደረጉኝ አብርሽና ሩታ ናቸው እና እነሱን ነው እግዚአብሔር የሰጠኝ። ከዛ በኋላ ደግሞ እንደዛ ካረብኩ በኋላ ደግሞ ብዙ ሰዎችን ኦዲየንሶች፣ ያው ዩቲዩብ እሰራለሁ ነው ማሚዬ፣ ያው ታቂያለሽና በቃ ያንን ነገር ራሱ የሆነ በሰዎች ነው በእኔ አቅም ምናምን አይደለም። ከእግዚአብሔር ቀጥሎ እግዚአብሔር ሰዎችን የሰጠኝ እና እግዚአብሔር በሰዎች ይባርካል፣ በሰዎች መወደድን ሞገስ ይሰጣል። እና ያን ነገር ሲሰጥ ደግሞ ደስ ይላል። እና ሰው መታወቅ ለሰው በቃ መድኃኒቱ ነው ብዬ ስለማስብ ሁለንም ሰው በቅ ነው እውነት ነው እውነት ነው። ጎበዝ ነሽ ማርያም በጣም ጎበዝ ነሽ ታሪ ነሽ። አይቼዋለሁ ሁሉ ነገር ነው ያንቺን ነገር አይቼዋለሁ እና ስላወቅኩሽ ደስ ብሎኛል። ግን በዚህ መሀል አሁን ላላዛር ልደውልለት እና አላዛር ልጥራው። እሺ፣ ነግረሻል አልነገርሽውም? ዛሬ አልነገርኩትም። ግን ያው ትናንትና እኔ እንደዚሁ ማለት እንትን የሆነ ቪዲዮ ስንሰራ ነግሬዋለሁ ነገ ደደውል ላለው በደወልኩ ቦታ ላይ ና ብየዋለሁ። ያው እንግዲህ እስቲ እንደውልለት። ሄሎ ወይ አልሀዘር እንዴት ነህ አለው። አትመጣም እንዴ ምን ነው አረ ና እዛ ሰፈር ያለ ካፌ ቁጭ ብያለሁ። ምን ነው ፈልጌክ ነው? አትቆይ በእናትህ ካፌ ቁጭ ብያለሁ። እሺ ታም ይክነ ሰራ አትፊ አትፍሪ። እኔ አላውቅም የእውነት አትፍሪ። ምን የሚያስፈራ ነገር አለ? አትፍሪ። ይመጣል አይዞሽ፣ በርታ፣ ጠንከር እያስፈራል ግን ያው ምታወቃለን ግዴታ ነው። እኔ አንዴ ተዋወቂ እንጂ ከዛ በኋላ ቀስ ያሽተባ አዚኝ በቅርቡ ነው ነው የመጣሁትና አዎ፣ ያው ተበራጅ፣ እሱም ያው እንግዲህ አንድ ሁለት አመት ምናምን ቢሆነው፣ ሁለት አመት ወይ ሶስት አመት እንደዚህ ቢሆነው ነው። ስለዚህ እኔም ደግሞ እሱን ብቻውን ጥሎ እኮ መሄድ ከብዶኝ ነው። ገባሽ? በጣም ነው የሚጨንቀው። በእናትሽን እንዴ ለሱ ብዬ መጥቼ እንደገና አሁን እዚህ ራሱ ስንት ጊዜ ሆነ። ልጆቼ እንትቼ መሰለ። አይ ከብዳል በቃ። ስለዚህ የሆነ ሰው ከጎኑ አለ ብዬ ማሰብ እፈልጋለሁ። ለዛ ነው አሁን ደህና ነው፣ አሁን ደህና ነው። እግዚአብሔር ይመስገን፣ አሁን ትንሽ ከዲፕሬሽን ውስጥ እየወጣ ነው። ስሙ ይባረክ። እና እዚህ ከመጣሽ ብዙ ቆየሽ? አዎ ቆየሁ እኮ እሱን ለማረጋጋት ብዬ ግን እግዚአብሔር ይመስገን ልፋት የከንቱ አሎ ምናምን አሏት። የመጨረሻዋ ገና አራት አመት አምስት አመቷ አሉ። ውይ ትንሽ ናት በጣም አዎ ኔ አው አይችአለ ኮ ሰላም በላቸው፣ ቤተሰቦች ሰላም በላቸው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኛ እንቁ ልዩ ድንቅ ቤተሰቦች አለሁላችሁ እኔ እግዚአብሔር ይመስገን ክቡር ይስፋ ለመዳን ያለም። እንዴት ናችሁ እናንተ ደህና ናችሁ ወይ? ስራ፣ ቤተሰብ፣ ወዳይ፣ ዘመድ፣ ጓደኛ ሁሉ ፒስ። እኛ ጋር እግዚአብሔር ይመስገን ደህና ነን። እና ቤተሰብ ዛሬ ለምን እዚህ ቪዲዮ ላይ እንደመጣን ቀደም ብዬ እያወራኋችሁ ነበር ታውቃላችሁ። እና ያው እንግዲህ ያልኩ የአልኳችሁ የጓደኛ የልጅ ያልኳችሁ እሷ ናት ቀድማ ነግራችኋለች። አሁን ሲቀጥል ደግሞ አላዛር መቷል። አላዛር እንግዲህ መቼም ትናንት በዛኛው ቪዲዮ እንደ ተጣላን ታውቃለህ። መቼም ቃሌን እንደማታፈርስ እርግጠኛ ነኝ እና እንድትተዋወቃት ነው። እሺ፣ አላዛር እባላለሁ። ትንዘ ይባላል። እንደዚህ ነው እንዴ? እንዴ እንፈልግሽ ተነስተ አላዛር እባላለሁ። አ ማቴ ማለት ሁሉን ነገር ትናንት አውርተን የጨረስን መስለኛ ጨረስን እና ምን ይሆነ ነው? ልጅቷን ደረጃት አሁን እዚህ ቦታ ላይ አንጨቃጨቅ እኮ እኔ እኮ አላዛር፣ ከዚህ በኋላ ትንሱ ካለችበት ቦታ ወደ አንተ እየመጣች በቃ ምን

ማማ ተመልሳስ አንቺ ሄደሽ እኔ ስሞት አያለሁ። በቃ እንደዚህ ቆይ፣ እኔ እንደዚህ ጥዬ አልሄድም። በቃ መሆን ነገር እኔ አሁን እንደዚህ አይነት ነገር በዚህ ጉዳይ ካሜራ በቃ እኔ አልፈልግም። ማልፈልገውን ነገር አልፈልግም ካልኩ አልፈልግም። አንተ ቆይ ሌላ ሰው በበደለህ እንደገናኛለን። በቃ ማንም አልበደለኝም ምንም አይነት ነገር አልፈልግም። በቃ በሰላም ልኖርበት እኔ ብቻዬ ስሞታ ያለው በቃ ከፈለግ ሁሉም እንደው አሁን ገና ይለኛርለ አረንዶ እናቴ እንዶ ስለፈጠረች ካው የመጨረሻ እንድንጣና ነው እንደፈለከው አረንዶ በእናትሽ በምታምለው አምላክ ይዤሻለሁ። እሺ፣ ሆ በልጅሽ እሺ፣ ይዤሻለሁ። በቃ ተይኝ። እኔ እኔን ስለ እንደዚህ አይነት ነገር አታውሪብኝ። እንደው በጣም ነው ያስጠላኝ። አንተ እኔ ምነግርህን ሰማ፣ ምነግርህን ስማ። እኔ ምንም እምትለውን አሁን ጆሮዬ ውስጥ አይገባም። በቃ ይሄ የኔ ውሳኔ ነው ማለት ውሳኔሽን ለአንቺ ለእራስሽ አድርጊ። በእኔ ሆታ አንቺ እንደዚህ አትወስኝ። እኔም ወስነው እንታደርጋለን መልሽኒ ሰማሽ፣ ነው እናቴ። በእኔ ህይወት በዚህ ልክ አትወስኝም። አሁን ታያለሽ። በቃ እሺ፣ ለምን እንደዚህ ማረጋለህ ነው? ነው አልፈልግም። እኔ አላዛር ቤት የመጣሽበት ጉዳይ አይደለም እኔ

አትን በእናቶች በጣም ይቅርታ በእውነት በሱ በኩል ይቅርታ እጠይቅሻለሁ ወድ ያለበት ነገር ነው እንደዚህ እያደረገ ያለው ለማንኛውም ግን እኔ ምንም በቃ ማለት አልተውም ያው እናት አይደለውኝም ምንም ቢል ምንም ቢል ወደ መጀመሪያው ባህሪ እስኪመጣ ድረስ እኔ አልተወውም ግን አንቺም ደግሞ ምንም አለ እንዲህ ሆነብኝ ብለሽ ከሥሩ አትቅር እሺ በሚያስፈልገው ነገር በምንኛውም ነገር ከጎኑ እንድትሆን ይለምንሻል። በእውነት ጠርቻ ሳፈርኩ በጣም እናቴ ስልሽ፣ ያው እሱም ካለበት አንጻር ነው። ደግሞ ይቅርታ ጠይቆኝ ሄዷል። የራሱ ትልቅነት ነው። እና ችግር የለውም እናቴ። እኔ ደግሞ ሰዎችን እረዳለሁ በትንሹም ቢሆን እና ችግር የለም። አንቺ አትጨናነቂ እሺ። ምንም አልተቀየም እናቴ። አንቺም ደግሞ ያለሽበት ሁኔታ ስለማቅ ችግር የለም። አትጨነቂ እናቴ እውነት እኔ ቃል ምገባልሽ በምችለው መልኩ ከአንቺን ከሱን ጎን እሆናለሁ። እንደዚያ አትሁኝ። እኔ እናቴ ስለአንቺ በጣም ጥሩ ነገር ነው የነገረችኝ እና እኔ እውነት በምችለው አለው ከጎናችሁና፣ እንደዚያ አትሁኝ እሺ። እናቴ እንግዲህ በቃ እግዚአብሔር ለሁላችን ይርዳን እንጂ ይሄ ልጅ ወዴት አዝማሚያ እየሄደ እንደሆነ እኔ ቅር ገብቶኛል። በናበቃ ይዞች ማሄ ይቅርታሽ ችግር የለ፣ ችግር የለ